ሰላምታችን በያላችሁበት ይድረሳችሁ። የተወደዳችሁ ተመልካቾቻችን፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ወደ እናንተ የሚደርሰው ዜና ቤተክርስቲያናችን ተጀምረዋል። ከዜናዎቹ ጋር ያረካል አድማሱ አብሬያችሁ እቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። የቅዱስ ሲኖዶስ ምልአተ ጉባኤ በሁለተኛው ቀን የስብሰባ ውሎ በአንዳንድ አህጉረ ስብከት በረዳትነትና በተደራቢነት የሊቃነ ጳጳሳት ምደባ አከናወነ። ሰናይት ባንተ ተጨማሪ አላት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ምልአተ ጉባኤ የጥቅምት ወር ጉባኤውን በማካሄድ ላይ ይገኛል። በሁለተኛ ቀን ውሎ በያዛቸው አጀንዳዎች ላይም ውሳኔ አሳልፈዋል። ረዳት ፕሮፌሰር መምህር ዳንኤል ሰይፈ ሚካኤል የጥናትና ምርምር መምሪያ ኃላፊ ቅዱስ ሲኖዶስ በሁለተኛ ቀን ውሎ በነበረው ውይይት ከተለያዩ የቤተ ክርስቲያኒቷ አህጉረ ስብከቶች ብፁዓን ሊቃነ ጳጳሳት እንዲመደቡላቸው ጥያቄ ያቀረቡበትን አጀንዳ ተመልክቶ ውሳኔ ማሳለፉን ገልጸዋል። ይህንንም ጥያቄ መልስ ለመስጠትና ውሳኔ ለማሳለፍ አስቀድሞ ምልአተ ጉባኤው አምስት ብፁዓን ሊቃነ ጳጳሳትን ለኮሚቴነት በመሰየም የቀረቡትን ጥያቄዎች በማየት የውሳኔ ሐሳብ ለምልአተ ጉባኤው እንዲያቀርቡ አድርጓል። የተሰየሙት ብፁዓን ሊቃነ ጳጳሳትም ከምልአተ ጉባኤው ጎን ለጎን የቀረቡትን ሶስት ጥያቄዎች በኮሚቴ በማየት የምክረ ሀሳብና የውሳኔ ሀሳብ ለምልአተ ጉባኤው አቅርበዋል። ምልአተ ጉባኤው በቀረቡት ውሳኔዎች ላይ ውይይት በማድረግ የውሳኔ ሀሳቦችን አሳልፏል። የምስራቅ ጎጃም ሀገረ ስብከት ያቀረበውን አባት ይመደብልን የሚል ጥያቄ በተመለከተ ብፁ አቡነ ቶማስ የአዊና የመተከል አህጉረ ስብከት ሊቀ ጳጳስ የምስራቅ ጎጃም ሀገረ ስብከትን ደርበው እንዲመሩና እንዲይዙ ምልአተ ጉባኤው ወስኗል። በሁለተኛ ደረጃም ከደቡብ ወሎ ሀገረ ስብከት ብፁ አቡነ አትናቴዎስ ያቀረቡትን ጥያቄ መሰረት በማድረግ ብፁዓን ሊቃነ ጳጳሳት ባቀረቡት የውሳኔ ሀሳብ መሰረት ለአገልግሎትም እንዲመች በአቅራቢያ የሚገኙት የሰሜን ወሎ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ኤርሚያስ ደርበው እንዲመሩ ምልአተ ጉባኤው ወስኗል። በሶስተኛ ደረጃ ደግሞ ከምስራቅ ወለጋ ከምዕራብ ወለጋና ከሆሮ ጉድሩ ወለጋ አባት ይመደብልን የሚል ጥያቄ መቅረቡን መሰረት በማድረግ ብፁዓን አባቶች ባቀረቡት የውሳኔ ሀሳብ መሰረት የምስራቅ ወለጋና የሆሮ ጉድሩን ብፁዕ አቡነ ኒቆዲሞስ የምስራቅ ሀረርጌ ሊቀ ጳጳስ ሀገረ ስብከታቸውን እንደያዙ ደርበው እንዲመሩ የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። የምዕራብ ወለጋን በተመለከተ ደግሞ ብፁዕ አቡነ ኤዎስጣቴዎስ የኢሉ ባቡር ሀገረ ስብከት ሊቀ ጳጳስ ምዕራብ ወለጋን ደርበው እንዲመሩ የቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ አሳልፏል። ሌላው አጀንዳ የኢትዮጵያ ገዳማት ሕብረት ያቀረበውን ጥያቄ በተመለከተ ውይይት የተደረገበት አጀንዳ ነው። በዚህ አጀንዳ ላይ የገዳማቱ የሥራ አስፈጻሚ አባላት የሆኑት አባቶች ለቅዱስ ሲኖዶስ ምልአተ ጉባኤ ቀርበው ጥያቄዎቻቸውን አሰምተዋል። የኢትዮጵያ ገዳማት ከሁለት አስር ዓመተ ምሕረት ጀምሮ በቋሚ ሲኖዶስ በተሰጧቸው የመተዳደሪያ ደንቦች መሰረት ስራዎችን እያከናወኑ መሆኑን ገልጸው፣ ነገር ግን ለተለያዩ ተልእኮዎችና ጉዳዮች ወደ አዲስ አበባ በሚመጡበት ጊዜ ማረፊያ እንደሚያስፈልጋቸው ጥያቄ አቅርበዋል። ቅዱስ ሲኖዶስም የአባቶችን ጥያቄዎች በመስማት ውይይት በማድረግ ውሳኔ አሳልፏል። ከገዳም ለአገልግሎትና ለተለያዩ ተልእኮ ወደ አዲስ አበባ ሲመጡ የሚያርፉበት ቦታ ያለውን አስፈላጊነት ምልአተ ጉባኤው በመገንዘብ በመንበረ ፓትራርክ ጠቅላይ ቤተ ክህነት እንዲመቻቸላቸው ውሳኔ አሳልፏል። በሁለተኛ ደረጃ የገዳማት ሕብረቱ ለገዳማት ዘላቂ ልማትና ራስን ለመቻል የሚያካሂዷቸውን እንቅስቃሴዎች በተመለከተ ላቀረቡት ጥያቄ ምልአተ ጉባኤው ሰፊ ውይይት በማድረግ ጉዳዩ ጥናት የሚያስፈልገው የሕግ አስተያየት የሚያስፈልገው በመሆኑ ጥያቄው ለመንበረ ፓትርያርክ ጠቅላይ ቤተ ክህነት በቋሚ ሲኖዶስ ክትትል ወደፊት ውሳኔ ይሰጠዋል በማለት ምልአተ ጉባኤው ውሳኔ አሳልፏል። በአጀንዳ ቁጥር አምስት እና በአጀንዳ ቁጥር ስድስት የተያዙ ጉዳዮች ውይይት የተደረገባቸው ሲሆን ቀጣይ አጀንዳዎች ደግሞ በቀጣይ ቀናት የሚቀጥሉ መሆናቸው ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረውን ትምህርት በማዛባት ከሚናገሩ ግለሰቦች ልንጠበቅ እንደሚገባ ተገለጸ። መምህር መዝገቡ ጌታቸው በዚችም ዓለት ላይ ቤተ ክርስቲያኔን እሠራለሁ የገሃነም ደጆችም አይችሏትም። ቅድስት ቤተ ክርስቲያንም በደሙ የመሠረታት እግዚአብሔር ወልድ በዚህ ዓለም ኑባሬዋ በፈተና መንገድ ማለፍ እንደሆነና ፈታኞቹም እንደማያሸንፏት በማይሻር ቃሉ ተናግረዋል። ዛሬ ላይ በልዩ ልዩ መንገድ በቅድስት ቤተ ክርስቲያን ላይ ለሚወረወሩ የፈተና ቀስቶች አገልጋይ ካህናትና ምእመናን በምን መንገድ ፈተናው እንደሚመጣ ለይተው በማወቅ አቋማቸውም ምን መምሰል እንዳለበት በጠንካራ አቃቢ እምነት ግብራቸው የሚታወቁት ዲያቆን ዘማርያም ዘለቀ ይሄን አሉ። ሐዋርያ ቅዱስ ጳውሎስ ምእመናን ሁሉ ይኖረን የሚገባው የቤተ ክርስቲያን መቆርቆርና ግንዛቤ ሲነግረን ሁለተኛ ቆሮንቶስ ላይ ምዕራፍ 11 ቁጥር 28 ላይ የቀረውን ነገር ሳልቆጥር እለትዕለት የሚከብድብኝ የቤተ ክርስቲያናት ሀሳብነው ይላል ና ምመናን ሁልጊዜ ቤተ ክርስቲያናቸውን ከምንም ብላይ አሁን ጠብቀውና በጣም ቀርቦ መጠየቅ ያለባቸው ጊዜ ይሄ ጊዜ ነው። በጣም ወቅታዊ ጊዜ ነው። እንደምናውቀው የቤተ ክርስቲያን ፈተናዎቿ ጠላቶቿ የውስጥ ናቸው፣ የውጭም አሉ። ሁለት አሉ። የውስጥና የውጭ ጠላቶች አሉባት። እንግዲህ የውስጥ ያሉ ከጉያዋ የበሉ የተመገቡ፣ ያስተማረቻቸው ብዙ ጊዜ ወስዳ ምግብም ሆነቻቸው እንጀራም ጭምር የሆነቻቸው ሰዎች የውስጥ ጠላቶች አሉባት በየጊዜው እየተነሱ የየሷን ትምህርት በጠላትነት አንዳንድ ጊዜ ደግሞ በሐሰት ክስ ጭምር ይከሷታል። ሲሆን ምንፍቅና በማንሳት ከውስጡ አወርገው ሲያቀታቸው፣ የዚህ ወገን ናት በማለት ይሄም ሳይሆን ደግሞ ሲቀር ደግሞ በአሉባልታ ሲሆን ደግሞ የሆነ አካል ናት በማለት በመፈረጅ ይጠሏታል። ግን ቤተክርስቲያናችን አንድ መርሃላት አላት። ቅዳሴ ያስጀምር እንደምትናገረው በልፈላ ይላል። ቤተክርስቲያን የገባ ሰው መጻተኛ ነኝ። የሁሉ መሆኗ እየታወቀ ግን አንዳንድ ሰዎች እንደዚህ የውስጥ ጠላቶቿ የሆኑ ሰዎች አድርገው ያስበዋታል። በተሰውር አጀንዳ የቅድስት ቤተክርስቲያንን ዶግማና ቀኖና ለመሸርሸር የሚታገሉ አካላትን ለመቋቋም እንዲችሉ መፍትሄው ቅድስት ቤተክርስቲያን ባሏት ትምህርት መስቻ ተቋማትና መዋቅራት መማር አለባቸው ይላሉ። ከዚህ ምእመናን ከምንም ብጊዜ በላይ ቤተክርስቲያኗን አሁን መቅረብ አለባቸው። በቃ ብዙ ጠላቶች አሉባት፣ የውስጥም የውጭ ያሉባት። ቤተክርስቲያን ደግሞ አንድ ስልት አላት፣ የአፉን በአፍ የመጻፉን በመጻፍ ትመልሳለች። ይሄ ስትኖርበት የኖረችበትም ነው። ብዙ የቅበተ እምነት ስራዎች አሏት። ቤተክርስቲያን ሃይማኖት፣ አቦ እኮ ያ ነው፣ የአፉን በአፍ የመጻፉን በመጻፍ ትመልሳለች። ስነ ምግባር ጉዳዮች ሲነሱባት ቤተክርስቲያናችን ታርማለች፣ ትመክራለች። ሲሆን ደግሞ ታግዳለች። የቤተክርስቲያን የስራዎቿ ነው። እና ምእመናን እንደዚህ በሚዲያ ላይ በተለይ ማህበራዊ ሚዲያ ላይ አሁን የምንሰማቸው ዜናዎችን አጥርቶ መስማት፣ ትክክለኛ ድምጿን ከግለሰብ ሳይሆን ከራሷ ከቤተክርስቲያን ድምፅ መስማት። ሶስተኛ ነገር ነው ቤተክርስቲያን አስተምሯን ለይቶ በደንብ ማወቅ፣ ግለሰብንና ቤተክርስቲያንን መለየት፣ የግለሰብ ችግርን የቤተክርስቲያን ችግር አድርጎ ከመቁጠር መቆጠብ። ይሄ ከመናን ሁሉ የሚጠበቅ ነው። ማለት አሁን እኛ የቤተክርስቲያናችንን ችግር ራሳችን ለመቅረፍ ከፈለግን መጀመሪያ እኛው ራሳችን የችግሩ አካል መሆናችን መለየት አለብን። አለመማራችን፣ አለማወቃችን ዓለም አወቃችን ቤተክርስቲያን ቀርበን አለመጠየቃችን ለጠላት አሳልፈን እየሰጠናት ነው ያሳያል ማለት ነው። ስለዚህ ምእመናን ግን በየሰንበቱ መዋቅር ባለው የቤተክርስቲያናችን መዋቅር ውስጥ ገብተን ስንማር ቤተክርስቲያን ስናውቃት ግለሰብንና ቤተክርስቲያን እንለያታለን። ሁለተኛ እነዚህ የሐሰት ወሬ የሚያወሩ ሰዎች አሉባልታዎችን እንለያቸዋለን። መዳረሻ ነው። ምክንያቱም በእውቀት የሚሞግት ሰው ይመጣላ በመረጃ የሚሞክር ሰው የታሪክ በታሪክ የሚሞግት ሰው ይመጣል። በአስተምህሮ የሚሞግት ሰው ይመጣል። በቤተክርስቲያን ታሪክ የሚሞግት ሰው ይመጣል። የዚህን ጊዜ እኒህ ሰዎች መዳረሻ አይኖርም ማለት ነው። አድማጭ ያጣሉ ማለት ነው። ስለዚህ ጆሮ እንዲሰጣቸው የሚያደርገው ምንድው የእኛ አለማወቅ ነው። እኛ በደንብ ካወቋት ቤተክርስቲያን ከሦስተኛ ወገን ከመሳት እንቆጠባለን ማለት ነው። ቤተክርስቲያን በቀጥታ እንሰማለን። ይሄ ደግሞ መፍትሄ ምንድ የሆነው አንደኛ ቤተክርስቲያን ቀርቦ መማር፣ ሁለተኛ ከስርዓት አምልኮ መሳተፍ፣ ከኪዳኑ፣ ከሰዓታቱ፣ ከማህሌቱ፣ ከቅዳሴው መሳተፍ። መሳተፍ ብቻ አይደለም፣ ከስጋው ደግሞ ከመቀበል እንዲህ ቤተክርስቲያኒቷን በጥልቀት ስናቃት ሌሎች ሰዎች መካከላችን የተወጡም ሆነ የውስጥም ሆነ የውጭ ጠላቶች አያሸንፏትም። ዲን አንደኛ መንፈሳ ሀይት ጥቃለን ሁለተኛ እውቀት አለ ሶስተኛ ደግሞ ከምንም በላይ ደግሞ ህብረቱ አንድነቱ አለ ማለት ነው። እነዚህ ሰዎች እንዳይደመጡ ያደርጋቸዋል ማለት ነው። በመጨረሻም ዲያቆን ዘማርያም ዘለቀ ቅድስት ቤተክርስቲያንን ለማወቅ ቤተክርስቲያኗን ከትናንት እስከ ዛሬ ያለፈችበትን ታሪክ በመማር እንደሚገባ ማክለው ገልጸዋል። በመጨረሻ ማስታልፎ ማስተላለፉ ምንድን ነው? አሁን ይሄ ወቅት ዘርማን ዘሬ ኦርቶዶክስ ማለት ምን ተወግ ዘመን አይደለም። ይሄ ዘመን በተለያየ መንገድ አሁን ጠላቶች እየመጡ ነው ያሉት። በመጽሐፍ ብቻ አይደለም፣ በነገር ሃይማኖት ብቻ አይደለም። ምንፍቅናውን በአማናዊ ትምህርት ድል እንነሳዋለን። ዘረኝነቱን፣ ቤተክርስቲያን አንዲት እንደሆነች እንናገራለን። አሉባልታዎች ግን ዛሬም አሉ። ቤተክርስቲያኗን በጠላትነት የሚፈርጇት ሰዎች አሉ። ያልሆነ ስም የሚሰጣት አሉ። ባልዋለችበት የሚያውሏት ማለት ነው። ስሟም ግብሯን የማይገልጥ ግን ስሟን ግብሯን እናውቃለን የሚሉ ሰዎች አሉ። አንዳንድ ጊዜ በቤት ውስጥ ሆኑ ቤትና ለማወቅ በጣም አደገኛ ነገር ነው ቤቷ ውስጥ ያሉት ግን ቤተሰቦቿን አያቋት። ልክ ቤት አድሶ መናፍቃን ላይ እንደምናየው መሪጌታ ነበርኩኝ ዲያቆን ነበርኩኝ ቄስ ነበርኩኝ ስንት ዘመን ቀድሼ ስንት ዘመን አገልግዬ ይሏታል፣ ግን አያቋት። ስለዚህ ሌሎቻችሁ የቤተ የቤተክርስቲያን ልጆች ይሄንን ድምጽ መስሙላችሁ። የተለያየ ጉዞ በማድረግ ብዙ ጊዜ በመቆየት አይደለም ቤተክርስቲያን ልናቃት የሚገባው ቀረብ ብለን አስተምሯ ምንድን ነው፣ ትምህርቷ ምንድን ነው? ታሪኳ ምን ይመስላል? በምን ጽዋት ወመከራ አለፈች? እንዴት እዚህ ዘመን እኛ ዘመን ደረሰች? እንዲሁ አልጋ ባልጋ ነበረ ጉዞ አይደለም። ስንት የሐሰት ወሬ ተነስቶባት እንዴት ብላ ጸንታ ቆመች? መሰረቷ ማን ነው የሚለው መለየት የወጣቶች ግዴታ ነው። በተለይ አሁን ያለው ማህበራዊ ሚዲያውን ለበጎ ነገር በመጠቀም አባቶችን በማክበር የንስሐ አባትን በመያዝ ስጋ ወደሙን በመቀበል ቤተ ክርስቲያኗን በደንብ አድርገን አውቀናት ተጠቅመንባት ሌሎችን ሰዎች ለመጥቀም መልእክት ማስተላለፍ እፈልጋለሁ። የማኅበረ ቅዱሳን አዲስ አበባ ማዕከል የሥነ ስዕል ክፍል ከጥቅምት 13 እስከ 16 የሚቆይ የቅዱሳት ስዕላት አውደሬ ያዘጋጀ። እሌኒ ክፍሌ። ቅዱሳት ስዕላት የአምልኮ ስርዓት መፈጸሚያ እንደመሆናቸው ዶግማና ቀኖናን የጠበቁ መሆን እንዳለባቸው ቤተ ክርስቲያን ታስተምራለች። ይህንንም ተከትሎ የማኅበረ ቅዱሳን የስዕል ክፍል ትምህርት በመስጠትና በማሰልጠን ረገድ ሰፊ ሥራ እየሠራ ይገኛል። ከጥቅምት 13 እስከ 16 የሚቆይም አውደ ርዕይ በማዘጋጀት ያስተማራቸውን ሰዓሊያን የስዕል ሥራ ለእይታ አብቅቷል። ስሜ መልካም እድል እባላለሁ። በማኅበረ ቅዱሳን አዲስ አበባ ማዕከል የስነ ስዕል ክፍል ጸሐፊ ነኝ። ያው የዛሬው አውደ ርዕይ ለአምስተኛ ዙር የተማሩ የቅዱሳት ስዕላት ተማሪዎችን ለማስመረቅ የተዘጋጀ አውደ ርዕይ ነው። እንደሚታወቀው የአዲስ አበባ ማዕከል ስነ ስዕል ክፍል በአመት ሁለት አውደ ርዕይ ያዘጋጃል። አንደኛው የጥምቀት በቋሚነት በአስር እና በአስራ አንድ በጃን ሜዳ አውደ ርዕይ ያዘጋጃል። ሁለተኛው ደግሞ ተማሪዎችን ለአስር ወር አስተምሮ ሲጨርስ የመመረቂያ ስራዎችንም ለማሳየት አንድ ላይ ከበፊት የነበሩ ስዕሎች የተሰሩት ስዕሎችንም አብሮ በማድረግ አውደር እዩን ያዘጋጃል። እኛም በቦታው ተገኝተን እንደታዘብነው የብራናና የሸራ ስዕላት የተሳሉ ሲሆን ሳሊያኑ ከቀደሙ ስዕላት በተጨማሪ ገድላትና ድርሳናትን በማንበብ አዲስ ስራዎችን መስራታቸውንም ተመልክተናል። እና አውደሪው ላይ የሸራና የብራና ስዕላቶች አሉ። ታሪኮችን የያዙ የቅዱሳንን ታሪኮችን የያዙ ገድላትን ታምራትን የያዙ ስዕላት ተስለዋል። አደሪው ላይ እንደተመለከት ነው ሁለት ስዕሎችን ስያለሁኝ። አንዱ በብራና ነው የምሴተ ሐሙስ ነው የሳልኩት። ሁለተኛው ደግሞ ሸራ ላይ ሲሆን የኤማውስ መንገደኞችን ነው የሳልኩት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በፊት ተስሎ አያቅም እና የመጀመሪያ ድርሰት ነው። ማለት በድርሰት የሚሳል ስዕሎች አሉ ማለት እንደ እንትኑ ያው ብዙ ልምድ ሲኖር ነው በእርግጥ እሱን የሚሳላው። ግን አንዳንዶች ልጆች ከዛ ውስጥ በራሳቸው ድርሰት ከመጽሐፍ ቅዱስ ወይ ደግሞ ከገድል ወይ ከድርሳን አይተው ያንን መሰረት ባደረገ መልኩ ተስለዋል። ለመሆኑ የአውደርዩ ዓላማስ ምን ይሆን? ዋናው የአውደርዩ ዓላማ ያው ለምእመናኑ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊትን የጠበቀ ቅዱስ ስዕል ምንድን ነው የሚለውን ግንዛቤ ለመስጠት፣ እንዲሁም ደግሞ ተመራቂ ተማሪዎችን ለማበረታታት እና በቀጣይም ይህንን ትውፊት የጠበቀ ስዕል በመስራት እንዲያገለግሉ አደራ ማለት ነው። የሚዘጋጀው ከመጀመሪያው የክርስቲያኖች ብንነሳ በአላውያን ዘመን ነገሥታትና መኳንንት በሚያስቸግሯቸው ጊዜ ወንጌልን ይሰብኩበት ነበረ፣ በስዕል በመጠቀም ማለት ነው። በአሁኑ በአምስተኛ ዙር ላይ የሚመረቁ ተማሪዎች አጠቃላይ 54 ናቸው። ከ54ቱ ውስጥ 28ቱ ሴቶች ናቸው፣ 26ቱ ደግሞ ወንዶች ናቸው ማለት ነው። ቅዱሳት ስዕላትን በዘፈቀደ እንዳይስሉ እና የቤተክርስቲያኒቱን ትውፊት ከመጠበቅ ረገድ መሰል የትምህርት መርሃ ግብራት የሚበረታቱ ናቸው። ሠዓሊያኑም ከዚያ አንጻር ሰፊ ግንዛቤ እንዳገኙ ይገልጣሉ። በጣም ሰፊ ዕውቀት ነው ያገኘሁት። አንደኛ ቅዱሳን ስዕላትን ስንስል የስዕል ችሎታ ብቻ ሳይሆን መንፈሳዊ ሕይወቱ በጣም አስፈላጊ እንደሆነ፣ ከምሥጢራት መካፈል እንዳለብን፣ በንስሐ ሕይወት መመላለስ እንዳለብን በጣም በቃ በዋነኝነት ያስኩት እሱ ነው። ሲቀጥል ደግሞ ኢትዮጵያዊ ትውፊት አሳሳል ዘይቤያችንን እንዴት ከትውልድ ትውልድ ማስተላለፍ እንዳለብን በደንብ ነው የተማርነው። አሪፍ ነበረ። ምክንያቱም ስለ ቅዱሳን ስዕላት ስንማር እንዴት መሳል እንዳለብን ብቻ አይደለም የምንማረው። ቅዱሳን ስዕላት እንዴት ይሳላሉ ሳሊም፣ መምሰል ይኖርባታል። ምን አይነት ስርዓቶች መከተል አለብን የሚለውን ከ ከጽሁፍ ትምህርቱ እስከ ንድፈ ሀሳቡ ነበረ እንማሪ ነበረው ማለት ነው። እና በነበረን ቆይታ አሪፍ ነበረ ትምህርቱ። ስለ ቅዱሳን ስላት አውቀን ነበርን ገባ የነበረው እና ለጥያቄዎቻችን መልስ እያገኘን እያወቀን ስለ ስለነበረ በማበረቀቱ ሳኒ ቅዱሳን ስላት ትምህርት ላይ ነበርን ቆይታ አሪፍ ነበረ የስዕል ዝንባሌ ያላቸውና በማዕከሉ መማር የሚፈልጉ ሰዓሊያንስ የሚጠበቅባቸው ቅድመ ዝግጅት ምን ይመስላል ያው በዋናነት ዋነኛው መስፈርት የሚሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ መሆን አለባቸው። ከዛም በተጨማሪ ያው የሰበካ ጉባኤ ደብተር ማምጣት የሚችሉ ወይም ደግሞ ሰንበት ትምህርት ቤት አባል ከሆኑ የአባልነት መታወቂያ ደብዳቤም ወይም ማረጋገጫ ማምጣት የሚችሉ ከሆነ መሳተፍ ይችላሉ። ከዛ በዘለለ ያለው መስፈርት ያው ስዕል የሚችሉ መሆን አለባቸው። ሲገቡ የጽሁፍ ፈተና አለ። የተግባር ትምህርት ፈተና አለ። ስለዚህ ይህን ማለፍ የሚችሉ መግባት ይችላሉ ማለት ነው። መሰል የቅዱሳት የስዕል ስራዎች ሳሊያኑ የውጭውን ዓለም የስዕል ስራ እንዳይከተሉ ጠቀሜታው ከፍ ያለ መሆኑ እሙን ነው። በመሆኑም አምስት ኪሎ በሚገኘው የማህበሩ ሕንፃ በመምጣት የስዕል ስራዎቻቸውን እንድታዩ ጥሪ አቅርበዋል። አውደ ርዕያችን ከጥቅምት 13 ሐሙስ 10 ሰዓት ጀምሮ እስከ እሁድ ጥቅምት 16 ድረስ ይቀጥላል። መጣችሁ እንድታዩሉ እንጋብዛለን። ምለው ነገር ምንድን ነው፣ ከጥቅምት 13 እስከ 16 ድረስ በማዕከሉ ህንፃ ላይ አውደሪ ስለተከፈተ ሁላችሁ መታችሁ ጎብኙ። ሃይማኖታዊና ባህላዊ ክብረ በዓላትን በተመለከተ ምክክር ተደረገ። የኢፌዴሪ ባህልና ስፖርት ሚኒስቴር በሀገራችን የሚገኙ ባህላዊና ሃይማኖታዊ ክብረ በዓላትን በተመለከተ የተዘጋጀውን ሀገራዊ ፕሮፋይል ላይ ተጨማሪ ግብዓቶች ለማሰባሰብ የተዘጋጀ ሀገራዊ ምክክር ጉባኤ ተካሂዷል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ በሀገራችን ያሉት ሃይማኖታዊና ባህላዊ በዓላት ጠቃሚ እሴቶቻችንን ጠብቀው እንዲካሄዱ ለማድረግ የባለድርሻ አካላት ውይይትና የህግ ማዕቀፎች አስፈላጊ በመሆኑ የጋራ እሴቶችን የሚያስጠብቁ የሃይማኖትና የባህል በዓላትን በየራሳቸው መስመር እንዲሄዱ የባህልና ስፖርት ሚኒስቴር ሰፊ ኃላፊነት አለበት ሲሉ ገልጸዋል። በጉባኤው የኢፌዴሪ ባህልና ስፖርት ሚኒስቴር ዴኤታ ወይዘሮ ነፊሳ ማሀዲ፣ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ፣ ከየቤተ እምነቱ የመጡ ተወካዮች፣ የሚኒስቴር መስሪያ ቤቱ ከፍተኛ ባለሙያዎች ተገኝተዋል። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳ ነው ዜና ቤተ ክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።